እንደሚታወቀው የእናንተ ወይም የወንዶች ትልቁ ምክንያት ሴት ልጅን የሚሰክስበት ወይም የእሱ ያልሆኑ ነገሮችን በፍጹም እሱን የማይገልጹ ማንነቶችን ሊሆን ይችላል። እስታንዳርዳቸውን ከፍ አድርጎ ስሙን ቀይሮ ሊሆን ይችላል። የሌለው ማቴሪያል ሊሆን ይችላል። ገንዘብ ሊሆን ይችላል። ሊነግራት ይችላል። ሊያሳያት ይችላል። በአጠቃላይ ሊሰክሳት ይችላል። ያ የሚሆንበት ምክንያት ደግሞ ኢምፕረስ እንድንሆን ሊሆን ይችላል። ወደ እሱ ሕይወት እንድትወደው እሷን ላለማጣት ሊሆን ይችላል። እንደዚህ ነው የምትወደው የሚልም አመለካከት ካለው ያንን እርግጠኛ ሆኖ በዛ መንገድ ወደ እሱ ህይወት እንደምትመጣ በማመኑ ምክንያት የሚያደርገው ነው። በእርግጠኝነት በክፋት አይደለም። እሷን ለመግፋት እሷ እንዳትወደው ምናምን ብሎ አያረግም። ተመሳሳይ፣ እዚህም ሴት ልጅ ከእናንተ የሚለየው አንድን ወንድ ላለማጣት ነው። ብዙ ጊዜ የምሰቅ እናንተ ለማግኘት እሷ ደግሞ ከህይወቷ እንዳታጣክ። ስትወዱ እናንተ እንደሚታውቀው በጣም ናይስ ትሆናላችሁ። በጣም ጥሩ ትንከባከባት አለ። ደስ የሚል ምቾት ላይ ያስቀምጥሃታል። ያንን ላለማጣት ኢቭን አንተን ላለማጣት የምትሰክስ ሳክሶች አሉ። ያ ሳክስ የሚጀምረው በትልቁ የፍቅር ስሜት ለሷ እንዳለክ ስታቅ ወይም እንደወደድካት እንደተመቻሃት ስታቅና ጠንከር እንዳረከው ለእሷ ያለህን ቦታ ወይም ልሰጣት የፈለግከውን ነገር የዛኔ የግዴታ እነዚህ ሳክሶች ወይም ሰበቦች ብለጥራዊ ውሸቶች በላቸው ማቅረብ ትጀምራለች። እናንተ ዳይሬክት ሰሎናችሁ በተፈጥሯችሁ ምናልባት የምትሰክስ ሳክስ እውነቷን ሊመስልህ ይችላል። ምናልባት ተስፋ እንዳለ ልታስብ ትችላለህ። ልጠብቃት ልትል ትችላለህ። ሀሳቧን ልትቀይር ትችላለህ። እንደዚህ አይነት ሰበቦችን ደግሞ ለራስህ ሰጥተህ እንደ ጅል ልታይኩላት ትችላለች መጨረሻ ላይ ምክንያቱም ወደርክም ጠላሃም ሳሙዋን ወይም ሳምደይ በሆነ ምክንያት ወይም በሆነ ሰው ከእጅ ትወጣለች፣ ከአንተ ትርቃለች። እዛ ደረጃ ላይ እሷ ከመድረሷ በፊት ምናልባት ለአንተ የደበቀችው ስሜት ካለ ራሱ እንድታቅ ወይም እንዲገለጽላት አንተን አሁን መራመድ ወይም የግዴታ ከዛ አካባቢ መራቅ ያለብን። ምክንያቱም ደግሞ በዋናነት እንዳልኳቸው ልብህ ሊሰበር ይችላል። ለአቅመ አዳም የደረሰ የትኛውም ወንድ የሆነችን ሴት ከወደደ ስፔሻሊ ከነዚህ ዛሬ ከማነሳቸው ሳክሶች ውስጥ አንዱ ተነግሮታል፣ ይሄኔ ትግል ላይ ይሄኔ ተስፋ ላይ ሊሆን ይችላል። እውነታው ግን ከሱ አካባቢ መራቅ እንዳለብህ የሚነግረህ ወደድክም ጠላህም የፈለገ ሰበብ ወይም የፈለገ ነገር ብትነግር ቆንጆ ቆንጆ ነገር እውነት እንዳልሆነ ልታውቅ ይገባል። ብቸኛው ምክንያቷ ለአንተ በቂ የፍቅር ስሜት እንደሌላት ወይም እንደማታፈቅር እንደማትወድህ በግልጽ ከመናገር ይልቅ ስሜቱን ጎደዋለሁ፣ ልቡን ሰብረዋለሁ፣ ይርቀኛል፣ ቅድም ያልኳችሁ ምቾቷን እንክብካቤዋን ላለማጣት ወይ ራስ ወዳድም ስለሆንን ሊሆን ይችላል። እነዚህን እናደርጋለን ወይም እነዚህን ሳክሶች እንጠቀማለን። ስለዚህ ነቃልትን ልትርቅ ይገባል። ከኔ ጋር እስከ መጨረሻው በመቆየት ዛሬ ከማነሳቸው አምስቱ አንዱ ደርሶብሃል። ስለዚህ ተምረክ እንደዚህ ነው ማለት እንዴ ብለህ ከእሷ ምናልባት ርቀህ ለአንተም ሆነ ለራስህ መልስ ምሰጥበት ለእሷ ደግሞ ትክክለኛ ምናልባት ያለችበትን ስሜት ባለማወቅ ብቻ ሊሆን ከዛ እንድትነቃም ትረዳታለህ። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁ ስለኛ ሴቶች ነግራችኋለሁ። ከኛ ሚስጥሮች ውስጥ ልክ እንደ ዛሬ ያካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች የምናነሳበት ቻናል ነው። ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ ለብዙ ወንድሞቻችን እንዲደርስ ደግሞ የቪዲዮን ሐሳብ ላይክ እናደርጋለን፣ አብራችሁ እንቆዩ። አንደኛው እኔ አልገባህም፣ አንተ የምትገባህ እንደዚህ አይነት ልጅ ናት፣ እንደዚህ ናት፣ ቲቲዳት ኪኪዳት። ውሸት። ማንም ሰው አንተን እንደ ንጉስ፣ በጣም ኩሩ፣ ቆንጆ፣ ስነ ምግባር፣ ፐርሰናሊቲን በጣም ወዳው በጣም መልካም እንደሆንክ ገልጻልህ ደን ለእኔ አትገባም፣ ለሌላ ሰው ነው ካለች፣ ቀጥታኛ በግልጽ ወይም አልፈልግም፣ ለአንተ የፍቅር ስሜት የለኝም፣ አልተሳብኩብም ወይም ከኔ ራቅ የሚለውን ቃል የማትጠቀምበት ምክንያት የራሷ ቢኖራትም ነገር ግን በእርግጠኝነት አንተን መልቀቅ ወይም ከህይወቷ እንድትርቅ አልፈለገችም። በተለይ ደግሞ ስሜትህን መጉዳት አልፈለገችም ማለት ነው። ነገር ግን ለአንተ የፍቅር ስሜት እንደሌላት በእርግጠኝነት ነው የምናገረው። ምክንያቱም ሰዎች በተፈጥሯቸው ጥሩ ነው መልካም ነው ያሉትን ውድ ቦታ የሰጡትን ነገር ወይም ከኔ ይሻላል ብለው ያሰቡትን ነገር የራሳቸውን ለማድረግ ይጋጋጣሉ እንጂ ለሰው አሳልፈው ስለመስጠት ወይም እንትና ነው የምትገባህ ብለው በፍጹም አሳልፈው አይሰጡም። ያንን ማወቅ መቻል አለብን። አይደለም ያፈቀረች የወደደች ቦታ የሰጠች ሴት እኛ ትንሽ የጭረት የምታክል ነገር ልባች ፍቅር ወይም የሆነ ደስ የሚል ስሜት እንኳን ከተሰማት ከዛች ቀን ጀምሮ አንተን እንዴት እሷ እንደምታደርግ እንዴት እንደምታገባ ከአንተ ጋር እንዴት ወልዳ እንዴት እንደምትኖር ኢማጂን ማድረግ ጀምራለች። አይደለም ለእነ እንትና አሳልፍ አልሰጥ ወይም እሷ እንደማትገባህና እነ እንትና እንደሚገቡ ልትነግርህ ቀርቶ ማለት ነው። በእርግጥ ስሜት ላለመጉዳት ሊሆን ይችላል። ልታሞግስህ በጣም መልካም እንደሆንክ ልትነግርህ ትችላለህ። ያሳየሀትን ካራክተር በሙሉ ደስ በሚሉ ቃላቶች ለውሳ ልታቀርብልህ ልትሰጠህ ወይም ሚረር ልታደርግልህ ትችላለች። እራሷን ግን በታሪክ አሳልፈ አትሰጥህም። ያንን ማወቅ ያለበት ከአንተ የማይሻል በአነጋገሩ፣ በስራው፣ በመልኩ፣ በምንም በለው ምናልባት በወርቆ ብለው የምጠራው ልጅ በፍቅር ጥሏስ ያንከባልላ ልታይ ትችላለህ። ለአንተ ነው በቃ እሷ ለአንተ ነው መሆን ያልቻለችው፣ ወይም ለአንተ የሚመታ ልብ የለኝም ላለማለት ነው። አንተን ከፍ ከፍ አድርጋ ለሌሎች አሳልፋ የምትሰጥ ምናልባት የማዘን ወይም ሪጀክት የመደረግ ስሜት እንዳይሰማክ ነው። እሷ እንደዚህ ካለች እኔ አልገባህም፣ አንተ የሚገባክ የተሻለ ነገር ነው፣ የተሻለ ሰው ነው፣ የተሻለ ቦታ ነው፣ እኔ አይደለሁም ካለች አትወድም፣ አትልፋ። ሁለተኛው አንድ ሴት ልጅ እንደወደድካት ካወቀች በኋላ ወይም ከነገርካት በኋላ ጊዜዋን መስጠት ካልፈለገች ለአንተ ቢዚ ነኝ፣ አሁን አይመቸኝም፣ እንደዚህ ላረግ ነው፣ በዚህ ልወጣ ነው ብላ ከአንተ ጋር መገናኘትን ሪጀክት ወይም አንተ ማግኘት ፍላጎት ካላሳየች በእርግጠኝነት ነው ምነግር። በጣም ብዙ ጊዜ አብራችሁ የቆያችሁ ጓደኛ ብትሆኑ አብራችሁ ቀኑ ሙሉ የምታሳልፉ ብትሆኑ የሆነች ሰበብ ፈልጋ ሹልክ በዚህ በዛ ቦታ ከአንተ መራቅ ከአንተ መሸሽ ነው እንጂ ከአንተ ጋር ኳሊቲ ጊዜ ማሳለፍ ስሜትን የሚፈጥሩ ስሜትን ሼር የምናደርግበት ምናልባት የሆነ ነገር በቃ ለማስታወስ እንኳን ክሬት የምናደርግበትን ጊዜ በፍጹም መስጠት አትፈልግም። ሴት ልጅ መቼ ፍቅር ካልያዛት ለአንተ ግልጽ አታረግም። አሁንም በድጋሚ እኔ አልፈልግም ከአንተ ጋር ዴት መውጣት አልፈልግም። በግልጽ በ ከወቃላል ነቅቃ እኔ በፍቅር አይኔ አላይክም ወይም ለአንተ የፍቅር ስሜት የለኝም ማለት እኮ ትችላለች። ነገር ግን አሁንም በድጋሚ አንተ ማጣት ስለማትፈልግ መሰከሲ እንትን ይቀድማታል ወይም የማይሆኑ ሰበቦችን መስጠት ጊዜ ስጭኝ ካልካት እንገናኝ ካልካት በእርግጠኝነት የፍቅር ወሬ ነው የምታወሩት። ኦልሬዲ ፍቅርን ስለገለጽክላት በፍቅር አይን ነው የምታያት ያ ቦታ ወይም አብራችሁ የምታጠፉት ጊዜ የሁለታችሁ ግንኙነት የሚያድግበት ወይም ስሜት የሚሰጥበት ቦታ ስለሆነ እዛ መሄድ አትፈልግም። ለእኛ ደግሞ ጊዜ፣ ትኩረት፣ ምናምን የሚሰጥ እነዚህ ኳሊቲ ታይም፣ ሜሞሪ ደግሞ በጣም ልዩ ቦታ ያላቸው ልዩ ስሜት ለተሰማን ሰዎች ወይም ለወደድ ነው ሰው የምንሰጠው ነው። ቢዚ ነን ልንል አልችልም ልን ልትል ቀርቶ አንድ ሴት ልጅ ሰበብ ልትሰጥ ቀርቶ ጊዜዋን ላለመስጠት በምን ሰበብ ላገኘው ምን አይነት ሰው ፈልጌ ልደውልለት በምን ምክንያትና እንዴት አድርጌ አብሬው ጊዜ ላጥፋ የሚሉ ሐሳቦች ሲያስጨንቋት ነው የምትለው፣ ወይም ሐሳቧ ውስጥ ነው የምትለው የፍቅር ስሜት ላንተ ካላት። ነገር ግን ካወቀች በኋላ በተለይ እንደ ቅርበታችሁ እንደ ግንኙነታችሁ ከፈነዳ በኋላ ለእሷ ያለ ስሜት ይፋ ከወጣ በኋላ እሷ ግን አንተ ማጣት አትፈልግም። በሩቁም በሱሱ ሚሆን በዙሪያ እንድትሆንላት ትፈልጋለች። ነገር ግን ወደ ፍቅር መቀየር ካልፈለገች የምትሰክስ ወይም የምትሰጥ ሰበብ ቢዚ፣ ነኝ አልችልም፣ አሁን እንደዚህ ወጣው በዚህ ገባው አያልቅባትም። ይሄንን ካየክ አምለጥ። ሶስተኛው እድል አትሰጥም፣ ወይም እድል እንዳይኖርህ እንዲሰማ ታደርግሃለች በሳክሶቿ ወይም በፍጹም። አሁን ለምሳሌ ትልቁ አንተን ላለማጣት የምትጠቀመው ለፍቅር ግንኙነት ዝግጁ አይደለውም። የመጀመሪያው በጣም የምትሰማው ቃል በተደጋጋሚ። ማናት እዚህ ዓለም ላይ ለፍቅር ዝግጁ ያልሆነችው? ማንስ ተዘጋጅቶ ነው ፍቅር የያዛት ቀን ሄዳለች። ማንም ትሁን ምንም ትሁን ማለት ነው። ግን ደግሞ አሁን ትኩረት ማድረግ የምችሉ ትምህርቴ ላይ ነው። ተማሪ ከሆነች ትምህርቴ ላይ ነው ወይም የሆነ የጀመረችው ነገር ካለ እዛ ነገር ላይ ነው። አሁን ላይ የፍቅር ግንኙነት ውስጥ መግባት አልፈለግም። ነገር ግን ቅድም እንዳልኩ አንተ የተሻለ ይገባል። አንተ የፈለግካትን ታገኛለህ። ስለዚህ ከኔ ብትርቅም አይነት ነው መልዕክቱ። ገብቷችኋል አይደል? ስለዚህ እድል የማያሰጣው እንዴት ላለመውጣት አይደለ፣ ቅድም ጊዜ የለኝም በዚህ ወጣው የሚሉ ሳክሶችን ትሰማለህ። ተመሳሳይ እዚህ እድል ካልሰጠች ወይም ልትሞክር ስትል ሙከራዎችህን በነዚህ ቃላት አሁን ፍቅር ህይወት አልፈልግም፣ ፍቅረኛ አልፈልግም፣ ጊዜን ትኩረቴን ሙሉ እንትኔን የማጠፋው እዚህ ያሉኝ ጉዳዮች የሊሆን። ስለዚህ ፍቅር ደግሞ ጊዜ እንደሚፈልግ ታውቃለች፣ ትኩረት እንደሚፈልግ አቴንሽን ሙሉ ለሙሉ እንደሚሰጥኛ እንደምንሰጥ ስለምታቅ በዚህ የምታበልጥ ይመስላታል። አንተ ደግሞ ለፍቅር ጊዜ እንዴት ይጠፋል የሚለው ሀሳብ ስለሚዛራ ችግር የለውም ባይመጅ በሳምንት አንዴ ብታገኝም በዚህ ምናምን ትላለህ። እድሉን ስጭኝ፣ ንሞክር፣ ዴት እናርግ፣ እንውጣ፣ እናውራ፣ ብታቂኝ ብታጠኝኝ እኮ እንደዚህ አይነት ነገሮችን ልትሞክር ወይም እድል እንዳለህ ልታስብ ትችላለህ። ልጠብቅም ይላለ ጊዜ ልስጥሽ እስከ መቼ ልጠብቅሽ? ተምረሽ እስክጨርሽ ወር የሆነ ስራሽ እንደዚህ እስኪሆን ብሎ ተስፋም ያደርጋል። ነው ለፍቅር ማንም ዝግጁ አይደለም፣ ወይም ፍቅርን እስኪመጣ በዚህ ቀን ይመጣል ወይ በዚህ ሰዓት ጀምራለሁ ብሎ አይጠብቅም። ጠብቆ አቅም ከያዘው ወይም ከተሰማ የሆነ ስሜት የጓዙን ጠቅልሎ ወደዛ ሰው ነው የሚሮጠው። እኛ ደግሞ ህጣቁን አላቸው ግር ብለን ነው የምንመጣው፣ ትንሽዬ ስሜት ከተሰማ። ስለዚህ የምትሸሽ ከሆነ እድል እንደማሰጥ የሚነግርህ ትልቅ ቁሳቁሷ ወይም እንዳልወደደች አሁን ላይ ትኩረቴ ወይም ጊዜን ማጥፋው የሚሆን አሁን ለፍቅር ግንኙ ዝግጁ አይደለሁም የሚል ሳክስ ትሰማለህ። ውሸት ነው። አራተኛው የኛ ትልቁ ሳክስ የኔና ያንተን ግንኙነት ማበላሸት አንፈልግም። አሁን እንደወደድካ ከነገርክ ወይ ወደ ፍቅር ግንኙነት እንድትቀይሩት ግንኙነታችሁን፣ ቅርበታችሁን፣ ጓደኝነታችሁን ከፈለክ እና ያ ከገባት አሁን ላይ ድርጊቶች ከተቀየሩ ወደ አፈቀረ ወንድ ወይም የወደደ ለፍቅር ሕይወት የሚፈልጋት ወንድ ካራክተር ማምጣት ስትጀምር ይሄን ነገር እናቁም፣ ይሄን ነገር ባታረግ ጥሩ ነው፣ እንደዚህ ማድረግ ለምን ፈለግ ብላ ትጠይቅሃለች። ደን ስትነግራት ወዲያው ይሄ በሁለታችን መሀል ያለው ግንኙነት እንዳይበላሽ እኔ ጓደኝነትን ወንድምነትን በጣም ነው የምፈልገው፣ የስራ ባልደረባነትን ሀይ ምንባባለው እንጂ ጀስት የሰፈር ልጅነታችን ይሻለናል ትልሃለች። ጓደኛዬ፣ ኦንላይን እኮ ነው አራት ሰዓት ተጥናን እንደ አፍቃሪ አክት ታደርጋለች፣ ታወራሃለች። ቅልጥ አድርጋ የፍቅር ወሬ ታማክርሃለች። ምን ትላለች? ጥያቄዎችን ጠይቃለች፣ ያፈዝሃል፣ ገብተህበታል። ነገር ግን አሳልፋ ልቧን አትሰጥህም። ጀስት ጌም ነው። ብዙ ጊዜ እንደዚህ አይነት ነገር ጌም ነው። ደን ቅልብስ ብላ አክት ኮ ልታደርግ ትችላለች። እንዳልኳችሁ ወሬዋም የፍቅረኛ ነው፣ ወይም እንደወደደ ሴት ነው የምታወራው። አንተ ሐላል ስታወጣ ወይም ከወንድ ልጅ ነው የሚጠበቀው። ይቺ ፈርስት ኢምፕሬሽን የምትባለዋን ነገር አለች አለ እሷን ቀደም ቀደም ስትል የዛኔ ተው፣ ጓደኝነታችን ይበላሻል። አሁን ጓደኝነታችን እንዲበላሻል ፍልግ በጣም ነው ጓደኝነታችን የሚበላሽ ከተጀመረ አሁን እሺ ብዬ ግን አብሬህ ብሆን ሊፈርስ ይችላል፣ ከዛ አንተን አጣለው። ሳክስ ነው። እሺ አምነህ እንዳትቀበላት ወይም ይሄንን ከሰማት በጣም ይከብድብሃል። ምክንያቱም ከሌላ የራስን አብራችሁ የሶስት ጓደኛ ጓደኛሞቻችሁ ናችሁ ወይ ከሱ ጋር ፍቅር ልትጀምር ትችላለች። እሱ አይደለም ቀጥታ ለአንተ የፍቅር ስሜት የለኝም በቂ አሁን እንደ ፍቅረኝነት የሚያስቀይር የፍቅር ስሜት አልተሰማኝ ጀስት ለሙድር ሆኔ እያወረው የነበረው የቀረብኩ የተሻሸው የነካው ዴታ ብሬክ የወጣው አትልህም አትልም። ምክንያቱም ልክ እንዳለች ዲፕ ዳውን ታውቀዋለች ታቀዋለች። ይህ አብዛኞቻችን ሴቶች የምንሰራው ስተት ነው፣ ፌር ያልሆነ ነገር ግን እናንተም በእናንተ እንሳይድ ያለው እውነታ ስላለ ግን ይሄንን አሁን ልክ የፍቅር ማሳየት ስትጀምር ይሄንን ቃል የምትጠቀም ከሆነ ጓደኛነታችን ጓደኝነታችን እንዳናበላሽ እኔ እፈራለሁ ላጣ አልፈልግም ምናምን ካለች የእውነቴን ነው፣ የእውነት ትጣቅ ራቅ ከእሷ ሙሉ በሙሉ ማለት ነው። ምክንያቱም ጊዜህን እንዲህ ነው የምትበላ በቃ ታጠፋለህ። ምክንያቱም ፍቅር ስሜት ካለ ይመራሃል አይደል? ጥሩ ብትሆን ያደርግሃል። አልችልም ማለት አለማድረግን አልፈልግም ወይም አልችልም የሚሉን ቃላቶችን ወይም ኖ የሚለውን ቃል እንዳትጠቀም፣ ልትታሰር ትችላለህ በቀላሉ ልትጠቀምብህም ትችላለህ። ስለዚህ ኢሚዲየትሊ ከዛ አካባቢ ከሸሸ፣ ግን ምናልባት ይቅርታ ጠይቃ ከእሷም ርቀቷን ትጠብቃለች። ነገር ግን ርቀት እሷ ጋር ያለውን ስሜት ሀላል ሊያወጣው ስለሚችል በዚህ መንገድ ነው የሚሰራው። ሞክረው። አምስተኛውና የመጨረሻው ብዙዎች ላይ ሀፕን የሚያደርገው እንደ ጓደኛ ና እንደ ወንድሜ ነው ማይክ። መቼ መቼ እንዴት ነው እንደ ጓደኛ ሆና እንደ ወንድም ልታይ የቻለችው? ያ የራሳችሁ ጥፋት ነው። ብዙ ጊዜ ቀጥታ ይሄ ፍቅር የሚባለው ስሜት በተለይ ኮንትሮል ማድረግ ካልቻላችሁት፣ እሱ ግልጽ ማድረግ ካልቻላችሁት፣ በምን መንገድ ፍሎ መሄድ እንዳለበት አሊያም ደግሞ በምን አይነት መንገድ ፍቅር እንደያዛችሁ ቃል ሳትጠቀሙ እንዲገባት ማድረግ ካልቻልክ በእርግጠኝነት የሚያስበላችሁ እሱ ነው። ትሁት መሆን ለእሷ መልካም መሆን ለእሷ አልችልም አይ ማለት ወይም ባውንደሪ አለማበጀት በእነዚህ በቀላሉ እሷን እንደ ወንድሟ፣ እንደታላቅ ወንድሟ ምክንያቱም ወንድሟ ወንድሟ ነው አደለም? ምንም ብታጥፋ ምንም ብታደርግ እሱ ምንም ሊተዋት ወይም ከህይወቱ ሊያስወጣት የማይችላት ውድ ነገሩ ናት ገባህ አይደል ምንም ብትጠይቀው አጥፍታል ያደርግላታል የተናደደ ቢሆን ጓደኛዋን ቤስት ፍሬንድ ነው ብላ ካሰበት ሴም ሄር አንተስ አንተ ሌላ አለም ውስጥ ኮነክ ሌላ ድሪም ውስጥ አይደለም እሷ ደግሞ ሌላ ውስጥ ራሲ ያስተኛት ራሲ ያስገባትልም ውስጥ ናት ነገር ግን አሁንም በድጋሚ የፍቅር ስሜት ካላት ይህንን ሰበብ ለአንተ ወይም ይህንን ሳክስ አሰክስም ግን የሰጠሃትን ኮንፈርት የሰጣትን ትኩረት የሰጣትን እንክብካቤ ወይም በቀላሉ የምትቀበልን ነገር ማጣት አትፈልግም። እሱን ብታጣ ራሱ ጥሩ የነበረላትን ሴት እንደ ማንነታችን ቢለያይም መጉዳት አትፈልግም። ማሳዘን ስለማትፈልግ ቀጥታ አትጠቀምም። የሚያዘንችም ምንም ይሁን ብቻ እኔ ማየክ እንደ ወንድሜ ወይም እንደ ታላቅ ወንድሜ ብቻ ሳይሆን እንደ ጓደኛዬም ነው እንዴት አድርጌ ፍቅረኛ ያረጋሃለሁ የሚል መልስ ቀጥታ አልወድ ባላ ፍቅር ማራ ፍቅሬ አላቅም ከኔ ራቅ ዘራፍ አትልህ። እንወዳለን፣ ምቾት፣ እንክብካቤ፣ ፍቅር ሳንጠየቅ የተሰጠንን በዛ ላይ ምንም አይነት የማንከፍልበት ነገር ነገር ግን እንድንከፍልበት የተጠየቅን ሰዓት ብቸኛው ነገር ብዙ ስላገኘንበት ር የምናገኝበትም እንደሆነ ስለሚሰማን በቀላሉ አንፈልግም አንለውም የምንጠቀመው ሌላ ወይ ነው ከእሱ ውስጥ ደግሞ አንደኛው ወንድሜ ነህ ወይም ምን ጓደኛዬ ነው የሚል ነው እችን ቃል ከሰማህ ቀን ጀምሮ ጊዜ ውድ ነገር እንደሆነ አንተ ራሱ ውድ እንደሆንክ እንደማትገባት በቃ ይህን የሰጣትን ፍቅር መቀበል ካልቻለች አብዴት ማድረግ ካልቻለች ወይም ወደ ፍቅር መቀየር ካልፈለገችው አንተ ራስህን ቀይር። ለእሷ ያለህን ስሜት በአንድ ጀንበርን ባትቀይረው እዛ አካባቢ ወይም እሷ ላ የምታጠፋውን ኢነርጂ ግን ሙቮን ማድረግ ትችላለህ። በሰከንዶች ውስጥ ራስህን ማዳግ ፈለግ፣ ስሜትን ወይም ስነ ልቦና መጠበቅ ፈለግ። የኛ ትልቁ ሳክስ ደግሞ ካልድር ናችሁ እንደ ወንድሜ ወይም እንደ ጓደኛ ነው ማለት። በእርግጠኝነት ሀሳቤ ይጠቅማቸዋል ታግብሩት። ከሰማችሁት ምን ማለት እንደሆነ ገብቷችኋል። ያንን ነው ማመን ወይም መቀበል ያለባቸው። በሌላ ቪዲዮ በሌላ ሀሳብ ተመልሶ ስትመጣ፣ ቻው፣ ሰላም ኑሩ።